ከተንሳይ በፊት ወይ ደሞ በሰሞነ ሕማማት የነበሩትን ቀናቶች ስናስብ ቀናቱ ሰኞ፣ ማክሰኞ ያው ናቸው። ዛሬም ሰኞ፣ ማክሰኞ ስያሜያቸው ያው ነው። የሰው የክርስቲያኖች ምልከታ የክርስቲያኖች አረዳድና ወይ ደግሞ ተግባር አከባበር ምንድን ነበር ብለን ስናስብ በሰሞነ ሕማማት የነበረው ቀናቶች እንደምናውቀው ስግደት፣ ጾም፣ ጸሎት ንባብ የየቀኑ ብቻ ሳይ የየሰዓቱ ንባብ ተሰጥቶት የየሰዓቱ ስግደት ተሰጥቶት የየሰዓቱ ጸሎት ተሰጥቶት ምዕመናኑ በጾም በጸሎት በስግደት ያሳልፉበት ሳምንት በጣም ይሄ አንዱስ ነው። በሌላ መንገድ ደግሞ እንዳሁኑ መስቀል ሳንሳለ ይፍቱ ሳንባል ኑዛዜ ሳይኖር መስቀል እንኳን መሳም መጻይት እንኳን መሳም መጻይት መንፈሳዊ መጻይት እንኳን መሳልም ከነዚህ ሁሉ ተቆጠበን ይፍቱኝ እንኳ መስቀልን ያክል ክርስቶስ መሰቀል በፊት መስቀል የለም የሚል አረዳት ወይ ደግሞ የወሩትን እንደነበር አግኝ ያስታወስናል። ክርስቶስ ከሰቀል በኋላ መስቀል የተገኘ በሚል መስቀሉ ተገኝቶ በእርግጥ ደነንበታል። አይደለም ክርስቶስ ሰቅሎበት ይቅርና ገና በምሳሌ ነቱ እንኳን ሙሴ እጁን እየዘረጋ ጠላቶች ድል ሲያደርግ ነበረ። መላእክትን ባለመላእክት አጋንንትን የብርሃን መስቀል ከክንፋቸው ላይ ተስሎባቸው አጋንንት ድል አድርገዋል። ነገር ግን ልዩነት የተመለሰልን በክርስቶስ ሞት በመስቀል ነውና ያንን ትኩረት ለመስጠት ምዕመናን መስቀልም ሳይሳለሙ መጽሐፍቱን ሳይሰሙ ኑዛዜ ሳይኖር ይፍቱን ሳይኖር እንደው በጾም በጸሎት በስግደት በንባብ ብቻ የሚያሳልፉት ሳምንት በመሆኑ በጣም ያኛው ከፍተኛ የሆነ እንትን ያለበት ነው። ከፍተኛ የሆነ የተመስጦ ጊዜ ያለበት ሳምንት ነው እና ይሄ እንደው ባላትም የምናከብራቸው በመ በዚህ ነው ነው ማለት ነው። እሱ ነው የሚሆነው። የአሁኑ ደግሞ በአንድ በኩል እንደዛ እንደ ሰሙን ማማት ሳምንት አሁን ጾም የለም አሁን ስግደት የለም። ጸሎት ይኖራል፣ ጸሎት ሁሉ ጊዜ ዘላቂ ሆነ መንፈሳዊ መሳሪያቸው በማንኛውም ጊዜ አይቋረጥም። ነገር ግን አሁን በዚህ ሳምንት ብንጾም እንቀጣለን፣ ያን በዚያኛው ሳምንት ብንላ እንቀጣ ነበር። አሁን በዚህ ሳምንት ብንሰግድም እንቀጣለን። በክርስቶስ ድል ተገንቷል፣ በክርስቶስ ደስታ ሆኗል ማለት ነው ጾም ጸሎት ይሄ ምንድነው? ጾምና ስግደት እነዚህ በጣም የያዘን ምክንያቱ መገለጫዎች ናቸው። ጸሎት እንኳ ራሱ ጸሎትም ብዙ ክፍል ስላለው ነው። ምንጸል ማለት ጸሎት አኮቴት ይባላል። ጸሎት አስተብቆት ከስግደትና ከጾም ጋር የሚገናኝ ነው። ጸሎት አስተብቆት ይባሉ። ጸሎት አኮቴት ግን ሁልጊዜም ይሄ የማይቋረጥ ስለተደረገለ ያስን ክሱም እናመሰግመት ስለሆነ ጸሎት የማይቋረጥ መሳሪያ ስለሆነ ነው። አሁን በሳምንት ጸሎት ሲኖራል ስግደት የለም ጾም የለም በአንፃሩ ደስተኞች ነን ማለት ነው። ክርስቶስ አድርጎ ተነስቷል እኛም ከሞት ወደ ህይወት ይሸጋግርናል ይሄ የደስታ ሳምንት ነው ማለት ነው። ዘመነ ፍስሐ ዘመን ተብላ መላእክት ደስታን ሲያበስሩ ለመላእክትም የምስራ መላእክት ለሴቶች ደስታን ሲሰብኩልም ያ ብሩ ልብስ ለብሰው ነውና የደስታ ዘመን ነው የፍስሐ ዘመን ነው የታደሶ ዘመን ነው ሲሉ የሰበኩን ይሄ የደስታ ሳምንት ነው ያኛው የሐዘን ሳምንት ነበር አንድ ነገር ብናገር ደስ ይለኛል በአንድ ወቅት ላሊበላ የሄደ ሰው የተናገረው ነው የምናገረው። ላሊበላ እንግዲህ ባላት አከባበራችን ልዩ ልዩ ስለሆነ የልደት ዕለት ላሊበላ ተገኝቷል። እና አንድ ሰው አልኳ እንጂ እስላም ነው የእስልምና እምነት ተከታይ ነው። እና በላሊበላ እንደምታውቁት ብዙ ሸቀጦች ላይ የሚሸጡበት ነው። በአንፃሩ ክርስቲያኖች ይዘምራሉ። እንደዚሁ እልታው ዘፈኑ ምንም ምንም የደመቀበት የደስታ ቀን ነው ልደት እንደምታውቁት ማለት ነው። እና መላእክቱም ከሰው ጋር ህብረት ፈጥሮ ያመሰግኑበት ቀን ስለነበረ በዛም በዛም ሲል ደስታ ነው፣ በዛም ሲል እልልታ፣ በዛም ሲል መዝሙር፣ በዛም ሲል በቃ ሰውሉ እንደዚህ ነው። ከልክ ያለፈ ደስታ እና የሄደው ሰውዬው የያዘውን ወረስ ሽጦ አትርፎ ለብግ ነበር ይሄድና በጣም የያዘውን ላልቆ ሽጦ ከዛ በቃ የደስታው ጉዳይ የጨመረው ፈለገ ለታሪሙ ነው። ልብስ ነው የምትጠይቅ ዛሬና ጌታ የተወለደ በቀ ነው ብለውታል። መልካም ብላቴና መልካም ብላቴና ብሎ በጣም ደስ ብሎት አድንቆ መጨረሻ ላይ መቼ ነው የሚከበር ደሞ ብሏል። ከዚህ በኋላ ደግሞ የስቅለት ነው ብሎ ነግሮታል። የስቅለት ነው ነግሮት እና የስቅለት አሁንም ጓዙን ከበለጠ የበለጠ ከቀርቦ የበለጠ ጭኖ ተነስቷል። ፊት አንሶስ ስለነበረ የያዘን ውሽጦ ስለነበረ የስቅለት አሁን ይሸጣል ብሎ ቢመጣ እንኳንስ የሚዘምር የሚስቅ የለም። እንኳንስ የሚዘምር ሰላምታ እንኳ የለም። እርስቶም ሰላምታ የለ። ሁሉ የተወለደ ሁሉ የደከመ ሁሉ አንገት ደፍቶ የሚያሰው አይቶ ምንም እንኳንስ ምሸጣው ይቀርና እንደቀና ብሎ እንኳን ቀና ቀና ብሎ ሰላምታ እና ያን ስለነበረበት ባለፈው ልደት ነው ብላችሁኝ እንደ መልካም ነው።

አዎ አዎ ያ ማለት አምሳ ጾመናል አምሳ እንበላለን። ባብይ ጾም ስለሌለ የተገኘ ይቀጣል። በዚህ ሳምንት ደግሞ በአምሳው ቀኑ ስለሌለ ሲጾም የተገኘ ይቀጣል። አዎ ይሄ አግባባዊ ያለዋልማ የክርስቶስ ትንሳኤ ያሳዘናቸው ያስደነገጣቸው አይሁን ናቸው እኛ ደግሞ በሱ ትንሣኤ ስለሰበከ ደስታ አለን ማለት ነው። ሞተን ፈርሰን በሰን አንቀርም የሚል ተስፋ አለን ማለት ነው። ትንሣኤ ሙታን ስለሆነ ከዚህ በላይ ሰው ሞትን ስለሚፈራ የሚያስበው ነገር አስቡት። ሞትን ከመስጋት የተነሳ ሰው ማይሄድበት ነገር የለም። ስለሞት ስጋት ተበድረው ሕክምና አልበቃቸው ነው። አስፋልት ላይ ወድቀው ስለ ሕክምና ገንዘብ ሲጠይቁ ምን ትያቸው? በህይወት እንኖራለን ብለው ነው። ያውም እኮ ለተወሰነ ጊዜ ማለት ለማይታወቅ ጊዜ ቆይታ ለመቆየት ብዙ ትያቸዋለህ ማለት ነው። እኛ ግን ለዘላለም ህይወት ማለት ነው። ለዘላለም ህይወት ብናገኝ ትንሳኤ ነው ማለት ነው። ስለዚህ ሞትን ብልናደርግበት እናት እና አባትን የሚለያይ ልጅና እናት ባና ሚስትን ላይ የሰራውን ቤት ሳይኖርበት የሰበሰበውን ሳይበላው አድርጎ የሚወስድ ሞትን ጠላታችን እሱ ኋለኛው ጠላት ሞት ይሸነፋል ብሎ ቁጣው እንትናገርም እሱ በትንሳኤ ነው ይሸነፋል ማለት ነው። በትንሳኤ ሞት ድል ስለሚሆን ላይ ለክርስቲያኑ ተስፋም የለንም ደስታም የለንም። ደስታችን ነው ትንሳኤ የሚለው ነገር በትክክልም ደስታይ ስለሆነ ደስ ስለሆን እናከብረዋለን ማለት በክርስቶስ ማለት ነው፣ በእኛ አይደለም። የየራሳቸው ስያሜ ስላላቸው እነዛን በደንብ ሲያብራሩት የኔታ የሐዲሳት እና የፍትሐ ነገሥት መምህር ናቸው እና በደንብ ሲያደርጉት፣ በዚህም ጥያቄ ካላችሁ በሚዲያ በኩል ያሉትን ኮሚኒኬሽን ላይ ስለጠይቃችሁን እኛም ጥያቄያችሁን መልሰን ወደ እናንተ እንደምናደርግ ይሆናል። የኔታ እንግዲህ አሁን ደግሞ ቀጣይ ወዳለው ጥያቄ ነው የምናመራው በዛሬው እለት አሁን ማክሰኞ ናትና በማክሰኞ እለት ኢየሱስ ክርስቶስ የሰጠው ትርጓሜ አለ መጽሐፋችን የሚያስቀምጠው እና በዚህችን ቀን ማክሰኞ የተሰጣት ትርጓሜ አላዛር ማነው፣ ቶማስ ይባላል ነው የሚባለው እና የዚህ ትርጉም ለምንድነው? ቶማስ የተባለ ክርስቶስ በዚህን ቀን ምንድን ያደረገው? ቶማስ እስከ ክርስቶስ ምን እንደሚያገኙ የሚለውን ትንሽ ቢያብራር እንደሚል በጣም ጥሩ እንግዲህ ማክሰኞ ማክሰኞ ነው። በሰሙነ ማማት ማክሰኞ ነው፣ በማይዶትም በዚህ ከትንሣኤ ማግስትም ማክሰኞ ነው። ታሪኩ ግን በሁለቱም ቀን የተለያየ ታሪክ አለው። ይሁን ነገር ነው። የዛን ማለት ነው፣ በሰሙነ ማማት የነበረው ማክሰኞ ሰኞን በለስ የደረቀበትና ግሬ የተፈጣበት ቀን ነው እንዳልነ። ማክሰኞ ደግሞ ጌታችን ኢየሱስ ክርስቶስን አይሁድ ጥያቄ ያቀርቡበት ቀን ነው። በጌታችን አይሁድ ጥያቄ ያቀረቡበት ቀን ነው። በእኛ የተመኑ ተገብር ዘንታ ይሄንን ስራ የምታደርጉ በማንስልጣን ነው ገበያ የምትፈታው፣ እንታምረም የምታደርጉ፣ ጉራን የምታበራው፣ ለምጥን የምታነጻው፣ ህፃናትም ያውሶ የምታደርጉ በማንስልጣን ነው። እንዲህ ንጉስ አይደለህ ካህን አይደለህ ወይ ከካህናት ወገን ወይ ከነገስታት ወገን ያይ አይደለህ። ገበያ የምትፈታው በማንስልጣን ነው። ገበያ በዋጅ ይቆማል፣ በዋጅ ይፈርሳል። እንደዛ ነው በሀገራችን ገበያ በዋጅ ይጀምራል፣ በዋጅ ይፈርሳል። እና ገዛ በማን ስልጣን ብለው ለጌታች ጥያቄ ያቀረቡበት ዕለት ነው። እሱም መልሶ ጥያቄ ጠይቁበታል ማለት ጠይቋቸዋል። ባለስልጣን ትገብር ዘንድ ይህን በማን በማን ስልጣን ስሉት ያለክም ውሃተ እና ጥምቀቱ ወዴት ነው አላቸው ሲባል ነው። ከሰማይ ነው እንዳይሉት፣ እንዴ ከሰማይ ከሆነማ እኮ መቀበል ነበረባችሁ፣ ይላቸዋል። የዋንስ ጥምቀት ትምህርት አልተቀበሉትም። ከሰማይ ነው ብላችሁ ካመናችሁ ዮሐንስ ጥምቀት የዋን ትምህርት መቀበል ነበረባችሁ። ከሰማይ አይደለም ካሉ ደግሞ ዮሐንስ በጣም ይወዱታል፣ ያከብሩታል። ሌላ ሰው ሊነሳባችሁ እን እንዴት ጥምቀት ጥምቀት እንዴት ምድራዊ ስላለች ብሎ ሊነሳባችሁ ነው። አናውቅም ብሎ መለሱ ይባላል እና ይሄ በጌታችን ዘንድ የቀረበውን ጥያቄ መልሶ በጥያቄ የመለሰበት ቀን ነው። ማክሰኞ እሱ ነው የሆነው ማለት ነው። አይሁድ ጠይቀው ታ ጌታችን ጥያቄው ጥያቄ መልሶላቸዋል። እሱ አለ። ይሄ ደግሞ የትንሳኤው ማክሰኞ ቶማስ ወይም ደግሞ መላይክት ፍጥረታት የሚል ስያሜ ነው ያለው እንደ ክርስቲያሬድ መላይክት ፍጥረታት የሚል ስያሜ አለው። ይገብሩ ባለ መላእክት ይገብሩ ባለ ፍጥረታት ይገብሩ ባለ አወፈ ሰማይ ይገብሩ ባለ አሳተ ባይ ይገብሩ ባለ እያለ በቅዱስ ያሬድ ይባላል ማለት ነው። አዎ መላእክት ባል ያደርጋሉ፣ ፍጥረታት ባል ያደርጋሉ፣ የሰማይ ወፍ ፍጥረት ባል ያደርጋሉ፣ ያከብራሉ። እንዲሁ በባህር ያለ ሰዎች ማይበል ሞገዱ ባል ያደርጋል እያለ በዛሬው ዕለት መላእክት ፍጥረታት የሚል ስያሜ ከቶማስ ይልቅ እሱን በቅዱስ ያሬድ ቤተክርስቲያን የሚታወቀው እሱ ነው ማለት ነው። ምክንያቱም ቶማስ በአሁኑ የሚከበረው ዳግሚያ ትንሣኤ የሚባለው ቀን ይታሰባል። ዳግሚያ ጌታችን ከተነሳ በሳምንቱ ቶማስን እጅህና እጅህን አምጣና እጅህን አምጣና የተወጋው ወኔ ቸነከሮችን ዳስሉ አሳይቶ ተማቱ። በዛን ጊዜ የሆነ ነገር አለ። ስለ ቶማስ ናተስ ስናስሱ የሆነው ዳግሚያ ትንሣኤ ላይ ነው የሆነው። ነገር ግን ቶማስን ቤተክርስቲያን በተለየ መንገድ ደግሞ እንዲከበር የታሰበበት መላእክትም እንዲከበሩ የሆኑበት ፍጥረታት እንዲከበሩት ማክሰኞ ለምን ታስቡ? እነሱ ማክሰኞ እነዚህ በዓላት ለምን ታስቡ? ለምን እንዴት ስንል ቅድም ስለው እንደነበረ በማይዶት ላይ ሳወራው እንደነበረ እንግዲህ ፍጥረታት በጌታ መስቀል ሰባት መስተጻራን ታርቀዋል። ሰባት ይጣሉ አካላት ታርቀዋል በጌታ መስቀል ማለት እንግዲህ ለማሁን የስቅለተን ታናስባቸው መሆን የተለየ ቀን ተሰጥቶ መታሰብ ስላለባቸው ፍጥረታት ናቸው። ይገብሩ ባለ መላእክት ይገብሩ ባለ ፍጥረታት እያለ ፍጥረታት በዓልን ያደርጋሉ። ፍጥረታት መላእክት በዓል ያከብራሉ። ግን መላእክት ክርስቶስ የሰው ድነት በመስቀል ሲፈጽም መላእክት በመስቀሉ ነበሩ። ሲጸነት መላእክት ነበሩ። ሲጎለድ መላእክት ነበሩ። መላእክት ከሰው ልጆች ጋር መሰገነ የሚል ገጸና ስላለ ስላል በሉቃስ ወንጌል ምዕራፍ ሁለት ላይ ይይታችን መወለድ መላእክት አብረው ሲያጁት እንደነበር አይተናል። ሲጸነስም መልአኩ ቅዱስ ገብርኤል ይመጣል። ጌታ የ ክራት ነው የተጸነሰ ማለት ነው። ሲወለድም መላእክት ነበሩ ማለት ነው። ሲጠመቅም መላእክት ነበሩ፣ አብና መንፈስ ቅዱስም እዛ ላይ ተገልጧል ማለት ነው። ሲነሳ መላእክት በቀኝ ፊትና በኋላ ነበሩ ማለት ነው። አንዱ በቀኝ በኩል፣ አንዱ በግራ በኩል፣ አንዱ በራስ፣ አንዱ በእግር እያለ መላእክት ከጌታ ጋር ነው። ሲመጣ እራሱ ሲመጣ ጊዜ መላእክት ከበው ይመጣሉ ማለት ነው እና መላእክት ከሱ ጋር የሚልዩ አይደሉም እና የበለጠ ግን መላእክት የሰው ልጅ እርቅ ሲፈጸም ንጉሥ የተጣላውን ሰራዊት ማብሮ ስለሚጣላው ከአዳም ጋራ መዳን ያለም ወይ እግዚአብሔር በመጠላቱ መላይትን ታጣልተውት ነበር። የአዳምን ጸሎት የአዳምን መስዋዕት ለማሳረግ እንደ ድሮ የሚወጡ የሚወርዱ አልነበረም ማለት ነው። ስለዚህ በክርስቶስ ሞት የሰው ልጅ ጸሎቱ መስዋዕት ሁሉ የሚያደርጉ ነው የሚያሳርጉ መላይቶች ናቸው። መላይት ደግሞ የሰውን ጸሎት ሲያሳርግ ይከብራሉ፣ ሲታዘዙ ይከብራሉ። ለሰው በመታዘዝ መላይት እግዚአብሔር ወደ ሰዎች ሲልካቸው ሰዎች ወደ እግዚአብሔር በሚያቀርቡትን ጸሎት በመላይት ሲያደርግላቸው መላይት ስራ ተፈጠረ። በንግግሩ ለንግግሩ ይቅርታ ይደረግልና ተቋርጦ የነበረው አገልግሎት ተጀመረ። ያ ማለት ደግሞ ምስጋና ወደ እግዚአብሔር የሚያቀርቡ መላእክት ናቸው። መላእክት ደግሞ ምስጋና ወደ ሰው እንዳይቀሩ ሰውና እግዚአብሔር ተጣልቶ ነበረ፣ ተቋርጦ ነበረ። ሰው ከእግዚአብሔር ጋር ሲታረቅ መላእክት ስራቸውን ጀመሩ። ጸሎትን የሚያሳርጉ፣ መስዋዕት የሚያሳርጉ ሆኑ። ይሄ ተቋርጦ ስለነበረ በትክክል በጌታችን መስቀል በጌታችን ሞት የተዘጋው ገነት ሲከፈት መላእክትም ከክብር ወደ ክብር ሰዎችን በማሳረግ ደግሞ የሰው ጸሎት በማሳረግ ያገለግሉ። ሰዎች እጅግ ደግ ሰዎች እና መላእክቶች አይደሉም። ፍጥረታቱ ሁሉ ፍጥረት ተወሳ ወጣት ካለ ላይ ቅዱስ ያሬድ ወይ ደግሞ ቅዱስ ኤፍሬም ይደርሱ ወደ አስራ አራት ደግሞ ፍጥረታቱ ሁሉ በጌታ መጣት ተደስተ ይሰይዋል። ፍጥረታቱ ለምን ፍጥረታት ተደሰቱ ካለ ፍጥረታት የተደሰቱት በአዳም እና በእግዚአብሔር መካከል በተፈጠረው ቅራኔ እስከታይ ድረስ ከነኖ ዘመን ስንመጣ ኖህ እና ቤተሰቦቹ ከጥፋቷ ሲድኑ እንስሳት ዐሩት አብረው ጠፍቶ ነበር። ማለት እንስሳት ዐሩት አብረው ጠፍቷል። እንስሳት ዐሩት አብረው የጠፉት ምንድን ነው ካለ በሰው ወደ ላይ የጠፉት በሰው ወደ። እንስሳት ዐሩት ከጠፉ ሰው ከእግዚአብሔር ከታረቀ፣ እንስሳት ዐሩት ሁለተኛ ጥፋት አይገጥማቸውም። ሁለተኛ ጥፋት አይገጥማቸውም። ምክንያቱም ሰው ከፈጣሪው ጋር ታርቋል ማለት ነው። እና ሰው ከፈጣሪው ጋር ሲታረቅላቸው እንስሳትን መላእክትም ፍጥረታት ተደስተዋል ማለት ነው። ያ ማለት ሲታረቅ ታርቀናል፣ ከዚህ በኋላ ጥፋት አያገኝም፣ ከዚህ በኋላ ቅጣት አያገኝም የሚል ነገር ደስ ታሰምታችኋልና፣ የዚህ የክርስቶስ መሞት መላእክትም ፍጥረታት ሁሉ ያመሰገኑ የተደሰቱበት ቀን ስለሆነ የገብሩ ባለ መላእክት፣ ይገብሩ ባለ ፍጥረታት፣ ይገብሩ ባለ አዋፈ ሰማይ፣ አዋፈ ሰማይ ይገብሩ ባለ አሳ ተባሪን ማይበለ ባሪን እያለ ቅዱስ ያሪ ተነተውና ተቀረታት ሁሉ በጌታ መሞት ተደስተው ባል አድርገዋል። እርቅ ተፈጽሟል። ሰባቱ የተጣሉ አካላት ታርቀውበታል። በጌታ ያ ነው። ቶማስ ያው እንግዲህ በተለየ ሁኔታ ስለ ቶማስ ስናስብ ቶማስ የተንሳውነት ያልነበረ ነገር ግን በጣም በባህሪ እንደው ዝም ብሎ ቶሎ የማይቀበል ከተቀበለ የማይልቅ አይነት ሰውን የነበር ማለት ነው። ቶሎ ለመቀበል ሚንገዳገድ ማለት ነው። ከተቀበለ በኋላ ደግሞ ወደኋላ ማይል ሰው ነበር። እንደ አይነት ሰው አለ። አንዳንድ ሰው ደግሞ ወዲያው ይቀበላል፣ ወዲያው ይክዳል፣ ወዲያው ይሰማል፣ ወዲያው ይረሳል። ለመቀበል ዝግጁ የሆነ ለመጣም ዝግጁ የሆነ ሰው አለ። ቶማስ ግን አልነበረም። በቃ ለመቀበል እሻይልም፣ ከተቀበለ በኋላ ደግሞ የተቀበለውን አይለቅም ነበር እና ገና ጌታችን ሳይሞት ጀምሮ እኮ ወደ ቢታኒያ ሲሄድ አላዛር ሙቷል ተብሎ እኛም አብረን እንሙት እንሂድ እያለ የሚናገር ነው በቃ ብዙ ጊዜ እያነሳሳ ነበር እና እኛም አብረን እንሙት እንሂድ ይል ነበር ማለት ነው ገና ገና መስፍን ሳይቀበል ገና ክርስቶስ ሳይሞት ማለት ነው ሲያስተምር ወደ አላዛር ሲሄድ ሊገኝ እና እኮ እኛም አብረን እንሙት እንጂ ይል ነበር ቶማስ ቆራጥ ነበር ማለት ነው እና አሁንም ነገር ግን እንዴት ነው ሰምቻለሁ ብሎ የሚያስተምር ቶማስ መለያው ተነስቷል ሲባል ሰምቻለሁ የሚል አለ አልነበረማ ሲነሳ ሌሎቹ አይተዋል እሱን በግሉ ሐዋርያ ሲሉ ጓደኞቼ ሲሉ ሰምቻሉ ሳይሆን አይቻሉ፣ ዳስሻሉ አንገቱ እየሰጠለት ነው የሚመትለት ነው። ስለዚህ በስምሽ ስምሽ ሳይሆን እኔ አይቻሉ፣ እኔ ዳስሻሉ፣ እኔ አረጋግጫለሁ ብሎ አንገቱም ይሰጠ የሚመትለት ነገር በስምሽ ስምሽ ሳይሆን በትክክል አይቼዋለሁ፣ በትክክል አረጋግጫለሁ ብሎ ማስተማር ስለነበረበት በተለየ ሁኔታ እንዲህ አይነት ሰው ስለነበረ እጅን ካልዳሰስኩኝ የተጎባጎኑን የተሸነከረ እጅን ካላዩ አላምንም የሚል ሲል ሰዎቹ በበጎ ነገር የሚረዳለት ከሆነ አንገት የሚሰጥለት ነው። አይቼንም አስተምረው ተረቼንም አስተምረው ዳስሳይት ነው በስሜት ህዋሳቶች ሁሉ በአይኖችም በእጆችም ሁሉ ነው እኔ የማስተምር ስላለ፣ የቶማስ መንገድ በዚህ ሌሎች የሚለየው ሐዋርያት የሰሙትን አምነዋል ተቀበለ። ቶማስ ሳላ ያላምን የሚል ዓይነት ሰው ነው እንጂ የጥርጥር በነገራችን በነገራችን ከዚህ ብቻ ሳይሆን ጥንተ ፍጥረቱ ሰዱቃዊ ነበር። ትንሣኤ ሙታን የማይቀበሉ ሰዎች ነበሩ፣ እና ያ ያስቸግረው ነበር። ቶማስን ይሉና አይደለም ቶማስ፣ እኔ አይቻለሁ፣ ሰምቻለሁ፣ አደጋግጫለሁ፣ ዳስቻለሁ ብዬ እንጂ ሰምቻለሁ ብዬ አላስተምርም። በድግ ማየት አለብኝ፣ መዳሰስ አለብኝ ብሎ ይሄ ነገር ሁሉ ጠንካራ አመለካከት የነበረው ሐዋርያ እንደነበረ ሰዎች ነው። እና ለዚህ የተለየ ቀን ሰጠው ማክሰኞ እንዲከበር ሆኗል። የመናን ያው በእምነታቸው ጠንካሮች ነው። በማየትም በመዳሰስም ስጋውን ደሙን የሚያዩ እንዲያሱ የሚመገቡን ቶማስ መዳስ ነው። እኛ ግን እንመገበዋለን። መዳስ ይቻላልም፣ እንጠጠዋለን። በስሙም ተጠርተንበታል። ከቶማስ የበለጠ ግብር ያለን ሰዎች ነው ማለት ነው። መዳሰስ ብቻ ነው መመገብ የምንችልበት አጋጣሚ ተፈጥርና ማለት ነው። የክርስቲያኖች መሪ ነው እሱ። ይሁን ነገር እንግዲህ በዛሬው ዕለት ቶማስ እ ራሱ ሰውን የሚሰካል ነው። አሁን ግን ውስጥ ሕማማቱን ያዩ የክርስቶስ ሕማማት ክርስቶስ ስቅለቱ የሆነበት ቀን ይህን እያዩ ያደጉ ይህንን በደንብ እያወቃሉ። በቤታችን ውስጥ ከትንሳኤ በኋላ ከስቅለቱ በኋላ ደግሞ ትንሳኤ እንዳለ ከሞት ወደቤት ያሸጋገረ መኖርን እያወቁ እንኳን ዛሬ በተጨባጭ ራስ ምሬት ክርስቶስ እንዳስሶ እንደመሰከረው ከስቅለቱ በኋላ ወይም ከስቅለት በፊት ያለውን ነገር ያወቁ፣ ከስቅለት በኋላ ያለውን ነገር ያወቁ ደግሞ በደንብ አጠቀን ያወቁ፣ እንደ ቶማስ ያልመሰከሩ ግን የክርስቶስ ሐዋርያ ነው የሚያሉ ሰዎች በዘመናችን አሉና ከቶማስ ጋር እንዴት ነው እስኪ ያነሳ ይችላል። በጣም ነው ጥያቄው፣ ራቅ ያለ ነው ጥያቄው፣ ራቅ ያለ ነው ማለት ከዘመነ ክርስቶስ በፊት የነበሩ ሰዎች እነማን ናቸው? ከዘመነ ክርስቶስ በኋላ ያሉ ሰዎች እነማን ናቸው? ወይ ደግሞ በሰሙነ ሕማማት የነበሩ ሰዎችና ከሰሙነ ሕማማት በኋላ ያሉ ሰዎች፣ ከስቅለት በኋላ ያሉ ሰዎች እነማን ናቸው? የሚለው ነገር ለይቶ ለማየት ከሆነ እንግዲህ በሰሙነ ሕማማት አይሁድ ነበሩ፣ ይሁዳም ነበር። አዎ ክርስቶስም አለ፣ በሰሙነ ሕማማት ክርስቶስ አለ። በሰሙነ ሕማማት አይሁድ አሉ። በሰሙነ ሕማማት ደግሞ ሐዋርያት አሉ። በሰሙነ ሕማማት ደግሞ ይሁዳም አለ ማለት ነው። ይሁዳም አለ በሰሙነ ሕማማት ማለት ነውና ሰሙነ ሕማማት ላይ ይሁዳ እስከ ጸሎተ ሐሙስ ምሸት ድረስ ይሽጥቁ አለ እኮ አይሁድ ብቻ አለ፣ ሐዋርያትም አሉ፣ ክርስቶስም አለ፣ ይሁዳም አለ። ስለዚህ እስከ ጸሎተ ሐሙስ ምሸት ድረስ ጸሎተ ሐሙስ ተሰጀመችበት የሐሙስ ጸሎት ተብሎ ጌታችን በጌትሴማኒ የጸለይበት ሳምንት እለት ሰዓት፣ እስከዚያ ድረስ ደቀመዛሙርቱ አብረው ነበሩ። ይሁዳ ያኔ ጌታችን አስዞ እሱ ሸሽቷል። እንግዲህ ያኔ ደቀመዞ ሸሸ፣ ነገር ሁሉ ተበላሸ። ሐዋርያትን እዛ የነበሩት በፍርሃት የተነሳ የሸሸው ሸሸ፣ እንደው ሰዓቱ ጨለማ ስለነበረ ጌታችን ተይዞ ሲገረፍ አደረ። ጴጥሮስና እና ዮሐንስ ሲቀሩ ሌሎች ሐዋርያት የት እንደደረሱ ማናውቅ ነበር። ጴጥሮስና ዮሐንስ ሲቀሩ ሌሎች ሐዋርያት የት እንደደረሱ ማናውቅ ነበር። እና ጴጥሮስ የተናገሩ ቃል ስለ ነበረ በመንገድ ላይ እንግዲህ የሰው ጆሮ ሳይቀር እስከ መቅረት ተደረሰበት አጋጣሚ ነበረ። በአንፃሩ ደግሞ ዮሐንስ በሊቀ ካህናቱ ግቢ ሳይቀር ጌታችን መክረው እየተከታተለ እስከ መጨረሻ የተመለከተ ዮሐንስ ነው እንጂ እንጀራ ሲመለከት የተመገበው ታምራ ሲመለከት የነበረው ደግሞ ሲፈውጉስ ሲነሳ ሲያይ ነበረው? እነዚህ የት እንደደረሰም ይነግረን መጽሐፍ። አንዳንዶቹ ቶማስ በዚህ ሄደ፣ ጴጥሮስ በዚህ ሄደ፣ ዮሐንስ፣ ያይቆብ፣ ማቴዎስ እንዲህ እያሉ፣ ማቴዎስ ቀራይ ስለነበረ ፈርቶ እንደዚህ እያሉ ምን ነገር ላገኝ ይችላል ማለት ነው። ይሄ በእርግጥም ሐዋርያቱን ፈሩ ማለት ገና መንፈስ ቅዱስ አይቀበሉ ከጰራቅሊጦስ በፊት በነበረው ጊዜ ያን ያክልም እንትና አልነበሩም። በመንፈስ ስላልተማወቁ ማወቁ ብዙም ትምልበት አጋጣሚ አልነበረም። ጴጥሮስ ከዛ በኋላ ገተዝ ጻይስ ኮሎሚ ሰው ነው ማለት ነው ጌታ አትና በዛ የነበረው ሰው ዝጉርጉር ነው። አንድ አይነት አይደለም። ክርስቶስ ነበር፣ ሐዋርያት ነበር ወይ ሐዋርያት እንኳን ዝጉርጉር ነበር። ወለና ማለት ነው ይሁዳ ራሱን መስኩን ለይህ ወይ ደሞ ፊናውን ለይህ ይሁዳ ማለት ተከታዮቹ ደግሞ ይሁዳን ገንዘብ ሰጠው፣ ክርስቶስን ተቀበለው፣ ክርስቶስን መከራ እያደረሱ ማለት ነው። በአንድ በኩል ይሁዳ ያ የከፈለው ገንዘብ አላረካው ብሎ ንጹሕ ደም አስገደልኩኝ ንጹ አስገደልኩኝ ንጹህ ደም አስፈሰስኩ ይላል እየባባ እና ያለ ይሄም አልማውቀው ብሎ ገንዘቡን በትኖ ሄዶ ለመታነቅ ለሞት ደሞ በጣም ሰላም ሰጠው። እና መረጋገት ጠፋበት። ቀን ሳምንት አንዱ አንዱ ማረጋገት የማይችልበት ሳምንት ግፊያ የበዛበት ጭቆና፣ እንዲሁ የሰለጠንበት ቀን እና ሳምንት ነው የነበረ እና ከትንሳኤ በኋላ እንግዲህ ትንሳኤ ወይ ደግሞ ከትንሳኤ ሌሊት ጀምሮ እስከዚያ ባለው አይሁድ በጣም በደስታ ነው የነበሩ ክርስቶስ ሳይሆን ሳይመጠ ሰዎች ከደስታቸው የተነሳ ነው። ያንን በአንድ በኩል ይመሳበለ የሚል ስጋ ስለነበርባቸው ሰራዊት ያስቀምጣሉ ይላሉ። በላ በኩል ደግሞ እንግዲህ አረፍ ነገር ደግ ያለ ደግሞ ያሉ ሲደሰቱበት የነበሩበት ሳምንት ነው። አይሁድ ደግሞ ማለት ይቅርታ ሐዋርያት ደግሞ በጣም በክርስቶስ ሞቶ እነሱ በጾም በጸሎት ሳይበሉ ሳይጠጡ እስከ ትንሳኤ ሲያከብሩ የነበሩበት ሳምንት ነው ነበር። ከትንሳኤ በኋላ እንግዲህ አይሁድ ያዘኑበት፣ ክርስቲያኖች ሐዋርያት ደግሞ የተደሰቱበት ሳምንት ታሪክ ተቀየረ ነው ነገር ነው ያለው ማለት ነው። በዚህ መንገድ ቤተ ክርስቲያኒቱ ታስተምራለች። ትንሳኤ ነው። እነዚህ ናቸው በትንሳኤ ውስጥ የተደሰቱ ሐዋርያት ናቸው፣ በተንሳኤ ሚያዘኑ አይሁድ ናቸው ብላ ለጌታ ታስተውለ ማለት ነው። አይሁድ አይጉር ያሉ ሊያዝን ይችላል ማለት ነው። ክርስቶሳዊ አይጉር ያኛው የጠየቀው ጥያቄ በጣም ግልጽ ሲመጣ እሱ በደንብ እናየው። የነበረን መርሃ ግብር ከደብረ ሰላም ባለጓዝ መገናኘት ይነት ቶ በቀለ የአዲስ መምህር ናቸው። እሳቸው ጋር የነበረን ቃለ ምልልስ ቃለ መጠየቅ በዚህ መልኩ ተፈጽሟል።